ያመጣችሁ ምን ነው? ምንም፣ እንዲሁ ዝም ብዬ ነው። ያኮኔ ነኪ ሰላም በይ ሲጀምር። ለምን እንደሆነ አላውቅም፣ ካልተናገርኩ ይከፋሻል። አይ እንደዛ አይደለም፣ በቃ እንሂድ። ለምን ቆምክ? ብቻ ነው የሚሄደው ምን ማለት ነው? ደርሰናል እኮ ብቻ ነው እንደ ሚሄደው እና አሁን እዚህ ጋ የዛ የከበደሽን ስመጥራት ምን አመጣው እንዴ? ቆይ ለምን ተናደድክ? ማ እኔ ኪራ ነኝ። ምነው ለምን እና አሁን እኮ ሰው ቤት ነው የምንሄደው። በቃ አንተ የጭቅጭቅ መድረክ ነው የሚመስለው። ልጅ በዚያ ልጅን የቁርስ ቁርስ የቁርስ ምሳ የቁርስ ራት ነው የምታበዩ ማለት ነው። እንደዛ ያረሰ ይችላል ግን በዚህ ሁኔታሽ እንዴት ነው እንደው አሁን ማሚ ያጎስሽ እንጂ የናሆምን እናት ለምታወቅ ፍራቻ ቢኖራትም በቀጠሯቸው መሰረት ወደ ቤታቸው መጥተው ተዋውቀዋታል። ታዲያ መራዊትንም እንዳዩት በጣም ነበረ የወደዷት። ኪራ የጽናት ነገር አወዛግቦታል። ፍቅረኛዬ ብዬ ሳስባት እሷ እንደ ሰራተኛ መሆን ትፈልጋለች። ሰራተኛዬ ናት ብዬ ለማዘዝ ስፈልግ እሷም ደግሞ እንደ ፍቅረኛ መሆን ያምራታል። ብቻ ግን የጽናት ጸባይ አልያዝ አልጨበጣለኝ እያለ ነው። ኪራ ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፊ ይበል እያልኩኝ ዛሬም በጽናት ድራማ በክፍል ስልሳ ተከስተናል። ሰናይት ስልክ ተደውሎባታል። ታዲያ አንቺ ሴትየውን ለምን አትይንም? ህይወታችን ለምንኖሩ ነው አይደለ? ቴ የሆነ ነገር ብትሆን ኢትዮጵያ ውስጥ እንዳለው እንዳትረሽ በማለት ዝታ ስልኩን ትዘጋዋለች። ቆይታም የተደወለባት ስልክ ነበረ። በተናደደችው እጅ ጮክ ብላ ለመመለስ ስትሞክር መራዊት ነበረች። መራዊትም ወደ ቤት እንድትመጣ እየጠራቻት ነበር። ወዳ ሰናይትም ወደ ቤታቸው መሄድ እንደማትችል እየነገረቻት ነበረ። ምን ሆነች ነው እያለቻት ነው። ምክንያቱም ሰናይት እያለቀሰች ስለነበረ መራዊትም የሆነችው ነገር ብቻ ጥርጣሬ ውስጥ አስገብቷታል። ታዲያ ምንም ደህና ነኝ ብላ ስልኩን ዘጋቸው። ኪራና ጽናት በጥሪያቸው መሰረት ወደ እነመራዊት እያመሩ ነው። ታዲያ ሰናየት መታ ነበር እንዲህ እያለ ኪራይ ጠይቃታል። ጽናትም እራል መጣችም ካለች በኋላ ያኮ ነው የነኪቤ ቤት ትለዋለች። ሂጅና እንኳቅተሽ ሰላም በዩ ለምን እኔ እንድናገርሽ ትፈልጋለሽ? እያለ ከዛም ጭቅጭቃቸውን ይቀጥላሉ። ሲጀመር የቤት ሰራተኛ ነሽ፣ እኔ ባንቺ አልቀናም ይላታል። የቤት ሰራተኛ ትላለች ጽናትም። አዎ ምን ነው በሙሉ ስምሽ ስጠራሽ ደበረሽ አላት። ለምን ስራ እኮ ነው አላፍርበትም። ከዛም ሲጨቃጨቁ ከቆዩ በኋላ በቃ እኔ ሄጃለሁ፣ ልጅቷንም ቶሎ ሂጅና ስራ ግዣት በማለት ገፍተራ አድርጓት ይሄዳል። እንግዳ ለመቀበል በስራ ላይ የነበረችው መራዊት ናሆሜ ይመጣና አሁን እረፍት ያስፈልግሻል፣ ቁጭ በይ ካላት በኋላ ቤተሰቦቼን ስለምትወጅልኝ በጣም አድርጌ አመሰግናለሁ አላት። ሴት ልጅ ከምንም በላይ እንክብካቤ ትፈልጋለች፣ እኔም አንተን ስለሰጠኝና ስለምትንከባከበኝ አመሰግናለሁ ካለች በኋላ ከዛም እነጽናት ምን ነው ቀሩ? ናሆሜም መንገድ ላይ ተጋጭተው ይሆን እንዴ? ምናልባትም እኮ እየመጣን ነው ብለውን ነበረ፣ እንዴት እስካሁን ቀሩ? እየተባባሉ ባሉበት ሳት ራቾ ይንኳኳና ከዛም በርሊ ከፍቶ ናሆም ይሄዳል። አዳ መራዊት ሐሳብና ጭንቀት የሆነባት የናሆም እናት ትወደኛለች አትወደኝም የሚለው ነገር ነበር። አምላኪ ወይ በናሆም እናት ፊት ሙሉ አድርገን እያለች እየተማጸነች ነበር። ፅናትም በጥሪው መሰረት ወደ ቤት ተከሰተች። ከዛም ልብሷን ቀይራ ወደ ስራ ልትገባ ስትል ስራውን እንደጨረሰችው ና ናሆሜን እናት ለመቀበል በዝግጅት ላይ እንዳሉ ትነግራታለች። ከዛም ጽናት እንደፈራሽ ፈራሽ አውቃለሁ፣ ነገር ግን አንቺን አግኝተው ምን ይላሉ? በጣም አንቺ ሙሉ ሰውና ና ጎበዝ አስተወይ ልጅ ነች እያለች የመከረቻት ነበረ። እኔ እንጃ ፈረቻለሁ አለች። መራዊትም ከደመራዊትም ከወንዶቻችን የት ሄዱ አለች። የአንቺ በመጣ እንጂ የኔስ እንኳን ሄደችልኝ የሚል ይመስላል። ኪራ ያላንቺ አይሆንም እንደዚያ ትበይ አለች። ከዛም በመንገድ ሲመጡ ሲጨቃጨቁ እንደነበረ እየነገረችት ሳለ ናሆሜ ናሆሚን ብሎ ነበረ። ምናልባትም መንገድ ላይ ሲመጡ ተጣልቶ ይሆናል እያለ ነበር። አየሽ አይደለ ጭቅጭቃችን እንኳን ዓለም አቀፍ ሆነ እያለች ነበር ጽናትም። ከዛም እስኪ ወደ ኩሽና ንግባና እየሰራሁትን ቀማምችሌ በማለት ወደ ኩሽና ትወስዳታለች። ናሆም በበኩሉ እስካሁን መቼም ጽናት ሜካፕ እየተቀባች አይደለም የቆየችው ምን እያደረጋች ነው ያለው ነው። ሴቶቹ ምንም እንኳን ሜካፕ ባይቀቡም ተሎ አይወጡም አለኪራም ታዲያ ሁለታቸው እንደዚህ እየተጨዋወጡ ባሉበት ሰዓት ከእናቱ ስልክ ይደወላል። ታዲያ የናሆሜ እናትም ከአካባቢያቸው የሆነ ሰው እንደ ሞተና ከዛም ልቅሶ መሄድ እንዳለባቸው ከቀጠሯቸው ወይም አሁን ከተቀጣጠሩበት መድረስ እንደማይችሉ በሌላ ጊዜ መምጣት እንደሚችሉ ተናግረው ስልኩን ዘጉት። ወደ ናሆሜም ለሊቱን በሙሉ እኮ ምንም አልተኛችም፣ እንደዛ ለፍታ ለፍታ ምግቡ እንዴት ሊሆን ነው እያለ ነበር። ሰራዊትም ከአማቷ ፊት ስለምታቀርበው ምግብ እየተጨናነቀች ነው። ታዲያ ጽናትም ቆንጆ ሰርተሻል እኮ አንቺ ዝም ብለሽ ነው የምትጨናነቂው እያለቻት ነበር ታዲያ መራዊት ምን ገጥማት ይሆን ቀረችኮ? እያለች ነበረ። ጽናትም እንዴ አማት ሽኮናት አንቱ በይ እንጂ አንቺ ልትዪ ነው እንዴ? አይኔ አንቺ አንቱ ብቻ ግራ ገባኝ፣ እያለቻት ነበር። ታዲያ ጽናትም በመራዊት ንግግር ከት ብላ መሳቋን ቀጠለችበት። ትዝቅ ያለሽ አይደል? ቆይ አንቺ ነገር ትደርሽበታለሽ፣ አለቻት። እኔ እኮ ሰራተኛ ነኝ አለቻት። ታዲያ መራዊትም ይቅርታ ጽናት፣ ላስታውስሽ ፈልጊ አልነበረም። ይልቁንሳውን ፍቅርን አትክፊ እባክሽን፣ ተጠቀሚበት ንም ሀሳብ ሽናል ቀይርሽም እንዴ ትላታለች። ታዲያ ጽናትም ኪራኮ ቀን በቀን ራሱን እየጎዳ ነው፣ እኔ እንጃ ምን ማድረግ እንዳለብኝ አለቻት። አዳመራዊትም ልብሽን ስሚ የሚል ምላሽ ነበር የሰጠቻት። ከዛም ግን እኮ አባቴ አለቻት። አባትሽ በጣም መልካም ሰውና ሁሉን የሚረዳ ነው፣ ደግሞም ቤተሰብ እንኳን ፍቃደኛ ባይሆን ለፍቅር ሲባል ስንት መስዋዕትነት ይከፈላል በማለት ትመልስላታለች። መራዊትም ቀጠለች። ያንቺ ትልቁ ስህተት ለኪራ አባት እውነቱን አለመናገርች ነው። አሁንም ቢሆን አረፈደም አለቻት። እሺ መራዊት አለች ጽናትም። ዛም ከኪራና ከናሆሜ ሄደው ይቀላቀሉና ለምን እናት እስካሁን አልመጣችም በማለት መራዊት ትጠይቃለች። ታዲያ ኪራም ከአካባቢያቸው የሆነ ሰው እንደ ሞተና ልቅሶ እንደገጠማት ዛሬ መምጣት እንደማትችል ትነግራቸዋለች። ነፍሲ ማር ካለች በኋላ እኛም ልቅሶ ሄደን መድረስ ይኖርብናል ነገ ለቀብር ይላታል። አይ እኔም አልሄድም እፈራለሁ አለች። መራዊትም ራዊትም ከተዋወቅን በኋላ ቢሆን ይሻላል፣ አሁን ግን አይናውጣነትን የሚሆነው ትላለች። ጽናትም ቀጠለች፣ አዎ ከተዋወቃችሁ በኋላ ይሻላል። አሁን ግን ትክክል ነው መሄድ የለባትም ትላለች። አንድ አይነት እኮ ናቸው፣ አየህልኝ አይደል ይላል ናሆምም ሆሜ መራዊትን ደብሯታል። እንዴት አድርገን ፈታ እናድርጋት እያለ ነው። ከዛም ለምን ሰብሰብ ብለን ከዚህ አናመሽም አናድርም እያለ ነው። ከጽናት ጋር ሁለተኛ አልተኛም። ትተኛታለህ፣ ፈርዶብሃል፣ ወይም እዚህ ሶፋ ላይ ትተኛለህ እየተባባሉ ነበር። ከዛም መጠጥ ቀረበና ሁላቸውም መጫወት ጀመሩ። ዊ ስስ ሰክሪኮ፣ ፍቅር ነሽ፣ ሁልጊዜ ላስክርሽ፣ እንዴ አለኪራም ፅናትም ቀጠለች፣ እኔ እኮ ዝም ብዬ ነው እንጂ ፍቅር አውቃለሁ ትላለች። ከዛም ጨዋታቸው እየደራ መጣና ለምን አንጫወትም የሆነ ቁጥር አንድ ሰው ይዛል፣ ከዛም ያንን ቁጥር እየጠራ ይታዘዛል በማለት ይህንን እቅድ ታወጣለች። ከዛም ጨዋታው ቀጠለ። ጨዋታቸው መካከል ኪራ ጥያቄውን ያስከትላል። ትጠየኛለሽ ይላታል። ጽናትን እንዴት ነው የምጠላህ በማለት ትመልሳለች። ለጠየቁሽ ጥያቄ ቀጥታ የሆነ መልስ እንድትመልሽልኝ ነው የምፈልገው በማለት ያስጨንቃታል። ጽናትም ቀጠለች፣ ልጥላህ ብል እንዴት ብዬ ነው ልጠላህ የምችለው በማለት ትመልሳለች። ታዲያ ካልጠላሽኝ ለምንድ ነው ለሌላ ሰው ልትድርኛ ያሰብሽው ይላታል። እናትህ በማለት መርበትበት ትጀምራለች። ከዛም መራዊት እንዲያቆሙ ታደርጋቸዋለች። ጽናት አንድ ጥያቄ ብቻ ነው የሚፈቀደው በማለት ናሆም መራዊትን ቅድም ጽናትን አስቆመሻታል፣ ምንድነው ለእኔ እየደበቃችሁኝ እያላት ነበረ። መራዊትም ለመናገር ፈቃደኛ አልሆነችም። በቃ አሁን መሽቷል፣ ደክሞኛል፣ ልተኛበት አለችው። ናት በወሰደችው መጠጥ አሟታል። ታዲያ ኪራ ለምን ይህንን እያወቅሽ ለምን ጠጣሽ? እያላት ነው። ስጠጣ አታስቆመኝም ነበር እንዴ ትለዋለች። ኪራን የፓፓያ ጁስ ልስጥሽ ካላት በኋላ እሷ የፓፓያ ጁስ አሁን ማን ይፈጨዋል? ርግባና ልረፍ አንተ የምትፈልገው ነገር ካለ ቀስቅሰኝ በማለት ከዛም ተነስታ ትሄዳለች። ኪራ እየተንገዳገደች ስለነበረ ኪራ እንዳትወድቅ ለመደገፍ ቢሞክርም ልቀቀኝ እኔ ኮራሲን ችዬ መሄድ ይችላለሁ፣ ትለዋለች። ይሄለሽ ግን የሆነ ቱቦ ውስጥ ይከትሻል በማለት ኪራም ይናገራል። የናሆሜ እናት በቀጠሯቸው መሰረት ወደ እነ ናሆሜ ቤት ይከሰታሉ። ታዲያ መራዊትም ስታያቸው መርበትበት ትጀምራለች። ምን ነው ሶስት ጊዜ ካልዞርኩ አይጸናማል ሽሳ ልጄ ቁጭ በይ እንጂ ትላቸዋለች። ከዛም መራዊት እባላለሁ የናሆሜ ጓደኛ ነኝ በማለት ትተዋወቃቸዋለች። ታዲያ የናሆሜ እናት መራዊትን እንዳዩዋት በጣም ወደዋታል። ከየትኛው ነው ያመጣሃት እያሉ ነው። ከሀዋሳ ነው ያመጣዋት ይላቸዋል። ታዲያ የሸገሮቹ አለቆብህ እንዴ ትላቸዋለች። እንዴም ማየ የመጀመሪያ ይናት ምን ነው እንደዛ አይነት ወሬ ታዋርያለች፣ በማለት እናቱን ጠቆም እያደረገ ነበር። ወዲያ እናቱም የልጅ ልጅ የምታሳየኝ መቼ ነው በማለት ትጠይቃለች። ከዛም እኔኮ አንድ ፍሬ ልጅ ነኝ፣ ምን ነው የልጅ ልጅ ለማየት ቸኮልሽ? ከዛም መራዊት ከተለየቻቸው በኋላ ወደድሻት እማዬ? ስታያት እንዴት ነው? በጣም ነው የወደድኳት። ጥሩ ልጅ ነው ያገባኸው አለችው። መራዊትም የናሆሜ እናት እንደመጣችና እንደተጨናነቀች ለጽናት ደውላ እየነገረቻት ነበረ። ታዲያ ስልኩን ከዘጋችሁ በኋላ አምላኪ ወይ ከመደናበር ጠብቀኝ እያለች ነበር። ጠዋት ሆነና የናሆሜ እናት በጠዋት በጧት ተነስታለች። ታዲያ ልጄ በጠዋት መነሳት ለምደሃል ማለት ነው፣ በጣም ደስ ይላል ካለችው በኋላ አባት አሁን እኔ ትቼው ስለመጣው በርበር እያየ ይሆናል። ደግሞ አንተ ሳት ነግሮ ስለተከራይህ በጣም ተቆጥቶሃል እያለች ነበረ። ናሆሚም ይህንን ነገር እኮ ማበረታታት ነበረበት ካለ ታዲያ እናቱም ይልቁስ ልጄ የት ናት? ደግሞ ስትሰራ እኮ አትሰማም አለች። እሷ በማለዳ ነው የተነሳችው፣ ቁርስ እየሰራች ነው በማለት ይመልሳል። እቃው ተስማምቷታል ማለት ነው። ደግሞ ከየት ነው ያፈስካት? በጣም ነው የወደድኳት። ይልቁንስ አጥብቀ ያዛት። ምን ማለት ነው ማዬ? ውለድ ነው ምልህ። ውለድ ስትባል ግን ለምንድነው የማትወደው? አለችው። እሺ፣ በዚህ ጉዳይ ከቤት መተን እንከራከራለን እያላት ሳለ መራዊ ትመጣና ዳቦ ግዛና ሆሜ እያለች እየተርበተበተች ነበር። ታዲያ ፍራቸዋን አይታ ስለነበር እናቱም አትፍሬኝ፣ እኔኮ እናትሽ ነኝ በማለት ቆመችበት እንድትቀመጥ አደረገቻት። ሰነይት ተቀመጠች። በተቀመጠችበት ጽናት መጣና ታንኳኳለች። ከብዙ ማንኳኳት በኋላ ከፈተችላት። ለምንድ ነው ስልክ ብደውል ስልክሽም አይሰራም አታነሽም? ምን ነው ግን በደናሽ አይደለም አለቻት። ትንሽ ራስ ምታት ስለማመኝ ነበረ ትላለች። ሰናይትም ራስ ምታቱ ግን ዝም ብሎ እንዳልመጣብሽ ሰማኛል የሆነ ነገር ግን ደብቀሽኛል። እቫክሽን ነገር እያለቻት ነው። ከዛም ምንም የተፈጠረ ነገር የለም በቃ ስላመሜ ነው ካለቻት በኋላ ከዛም እንደውም ወጠን አየር መቀበል ይኖርብናል አለች። ጽናትም ከዛም መውጣት እንደማትፈልግ ብትነግራትም ትም የሆነ ነገር ሆነሻል እንጂ በደናሽ እንደዚህ ሊሆን አይችልም በማለት የሆነችውን ነገር እንድት ነግራት ብትፈልግም ሰናየት ግን ፈቃደኛ አልሆነችም። ከዛም በመጨረሻ በቃ እንውጣ ካልሆነ ተባባል። ኪራ ጽናትን ከቤት ሲያጣት ስልክ ደውሏል። የት ሄድሽ እያላት ነው ከሰናይት እንደሄደች እየነገረችው እና ከዛም ካስፈለገም ደግሞ ቶሎ መልሳለሁ ብትለውም ለምን ሄድሽ ሳታስፈቅጅኝ? አሁን ስለምን ትመጫለሽ? የሚል ምላሽ መልሶላታል። ከደኪራም ይቺ ልጅ ግን ምን ይሻላታል አሁን ደግሞ ጭራሽ ከቤት እየወጣች መሄድ ጀመረች። ቆይ ፍቅረኛ አልሆን ስል አለቃ ይትለኛለች አለቃ አልሆን ስል ፍቅረኛ መሆን ያምራታል። ብቻ ምን እንደማደርግ ግራ ገባኝ እያለ ነው ታዲያ የኪራን ንግግር ናሆሚ ሰምቶት ነበር። ምንም እንዳትደብቀኝ ብቻዋን እያወራህልኝ ነው እያለው ነው። እኔ ምን ላደርግ ግራ ገባኝ እኮ። ከዛም ስለ ጽናት ሁኔታ አነሳለት። ጽናት እንደዚህ የሆነችበት የሆነ የደበቀችን አንድ ሚስጥር አለ። ቅድም የሆነ ነገር ሞቅ ብሏት ልትነግረን ስትፈልግ መራዊት አስቁማታለች። ታዲያ መራዊትንም ምንድነው የደበቃችሁኝ ብዬ እንድትነግረኝ ብፈልግም እሷ ግን ቁጣና እንቅልፍ ነው የሚቀድማት ይለዋል። ቆይ ማንን እንደማፈጥ ታያለህ ይላል ኪራም። ከዛም እንደውም በእኔ ምክንያት የደመቀውን ፍቅርህን እንድታጣ አልፈልግም ካለው በኋላ ኪራም ሴቶቹ ግን ምን ያህል ድብቅ ናቸው እያለ ነበር። ታዲያ ሁለታቸው እንደዚህ እያወሩ ባሉበት ሰዓት ሰናይትና ጽናት ይመጣሉ። ይህው ልህ እኛ እንደዚህ እያወራን እሷ ከዚህ ተለጥፋ ትሰማልኛለች አለና፣ ሆሜ ምንድን ነው የምሰማው? አለች ጽናትም። ምጣድ ነዋ ምጣዱ ሰማለሽ በማለት ነገሩን ለማዞር እየሞከረ ነበር። የናሆም እናትም ልጄ እኮ ቤት መቀመጥ አይወድም አለች ከዛም አይ ዛሬ ነው እንጂ ሁልጊዜ ከኔ ጋር ነው የሚለው ታዲያ የናሆም እናትም አዲስ ፍቅር አለምን ካልጨበጥ ነው እኮ ነው የሚያስብለው ካለች በኋላ ልጄ ግን በጣም እየተሰቃየች ነው ይላሉ ከዛም ምን ብላ መርበትበት ትጀምራለች አንድ አንቱ አንድ አንቺ እያልሽ ነው እኔ እንደ እናትሽይኝ አንቺ ማለት ትችያለሽ ይላሉ ታዲያ መራዊትም ለምዶብኝ እኮ ነው ካለች በኋላ ልጆትዎት ካሳደጉት ከእርስዎ በላይ ባላውቀውም በጣም ቀላልና ጸባይ ያለው ነው በማለት ስለ ናሆሜ መልካምነት እየተናገረች ነበረ። ታዲያ ደስታችሁ ሙሉ እንዲሆን ለምን አንድ ድክ ድክ የሚል ልጅ አትወልዱም እያሉ ነበረ። እናቱም መራዊትም የናሆሜን አባት መታዋወቅ እንደምትፈልግና እዚህ ለምን አይመጡም የሚል ጥያቄም እንዳስከተለች ተመልክተናል። እናቱም አሁን ትንሽ ናሆሚን ስላኮረፈው ነው ቤት መጥተሽ ትተዋውቂዋለሽ በማለት ከናሆሚ እናት ጋር የነበራቸው ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ ተሰናበትኳቸው። አመሰግናለሁ።